ምና ቀይ ነው? አልጫ ነው? አንቺ አትንኪ ያልኩሽ እኮ የጀመርኩትን ነገር እንዳትነኪ። ጭራሽ አሁን ይሄንንም የምትጠይቂው ምን እንደሆነ እንደምሰራ እንኳ ሳታቂ ነው። አንቺ ቀይ ነው እንጂ አልጫ ነው? እርድ ገብቶበታል፣ እርድ ገብቶበታል። ቀይ ነው አልጫ ብለሽ

ይህንን ፍኖ ዱቄት በዚህ በልቁላል የምታወኪ ነገር ከሆነ እ አይደለም እኮ ይሻላል፣ ነው እህ ቀን ስታወኪ የማይበላ ነገር የማይበላ ምን ዱቄት ነበር?